በ2017 ዳግም የመር ብሔርነቱን ስልጣን የተቆናጠጡት አወዛጋቢው ዶናልድ ትራምፕ አወዛጋቢ ውሳኔዎችን በማሳለፍ ዓለምን ግራ እያጋቡት ስለመሆኑ መገናኛ ብዙኃን ይዘግባሉ። ገና የስልጣን ማህተማቸው ሳይረገጥ የቢሮ ቆይታቸው ሳይረጋገጥ ህግ ጥሰው ህገ መንግስት ተጋፍተው ጥር 2013 ዓ ም ካፒቶል ሂል ላይ በተፈጠረ ጥቃት ሞትና ጉዳት አስከትለዋል የተባሉ ስድስት ደጋፊዎቻቸውን ከክስና ከእስራት ነጻ አድርገዋል። ያለምንም ህጋዊ መሰረት በአሜሪካ የተወለዱ ተወለዱ የውጭ ሀገር ሰዎች ቀጥታ ዜግነት የማግኘት መብታቸው የተሰረዘውም የትራምፕን ዳግም ወደ ስልጣን መምጣት ተከትሎ ነው። ይህ ውሳኔ የተባበሩት መንግስታት ዜግነትን አስመልክቶ ያሳልፈውን አለም አቀፍ ስምምነት ስለመጣሱ እንኳንስ መሪው ተመሪዎቹ ጠንቅቀው ያውቁታል። ሰውየው አሜሪካንን ከዓለም ጤና ድርጅት አባልነት እንድትወጣ ውሳኔ ሲያሳልፉ ረበ ባንዲራው ያላቸው ሀይል አልነበረም። አለም አቀፉን የጦር ስምምነት ተጋፍተው ስደተኞችን ወደ ሀገራቸው ጠርንፎ የመመለስ አሊያም በጓንታናሞቤ ካምፕ የማቆየት ተግባራትን ሲፈጽሙ ተልባቢን ጫጫ በአንድ ሙቀጫ አይነት አቋም በማንጸባረቅ ነው። ቪኦኤን ጨምሮ የአሜሪካ መገለጫ የሆኑ ተቋማትን ህልውና ሲያፈራርሱ ሀግ ያላቸው ተገዳዳሪ የለም። አንዳንዶች እንደሚሉት ይህንንና በርካታ ለሰሚ የሚያታክቱ አምባገነን ድርጊቶችን የፈጸመውም ያስፈጸመውም አፍሪካዊ መሪ ቢሆን የሊቢያውን ጋዳፊ፣ የዴሞክራቲክ ሪፐብሊኩን ፓትሪስ ሉሙምባን፣ የቡርኪና ፋሶን ቶማስ ሳንካራን ጽዋ ይጎነጩ የመንግስቱ ኃይለማርያምን አሊያሜቱን ቱኒዚያውን ዜን ኤል አብደን ቤናሊን ወይም የቦርኪና ፋሶን ብሌስ ኮምፓወሬን ከሀገር ሸሽቶ የመኮብለል ጣፈንታ ይጋሩ ነበር። ከሰሞኑ ደግሞ ሚኒሶታን በመወከል የመጀመሪያዋ ጥቁር አፍሪካዊ ስደተኛ በአሜሪካ ኮንግረስ ተመራጮች ታሪክ ከመጀመሪያዎቹ ሁለት ሴት ሙስሊሞች አንዷ በሆኑት ኤልሃን አብዱላሂ ኦማርና መሰረታቸው በሚቀዳበት የሶማሌ ማህበረሰብ ላይ ጅራፋቸውን ከመሰንዘር አልተመለሱም። የ43 ዓመቷ ኤልሃን አፈር ፈጭተው ጭቃ ቡክተው በመቦረቂያ እድሜያቸው ነበር ጦርነት ከተወለዱበት ሀገር አስኮብልሎ አሜሪካ ያሻገራቸው። ትራምፕ የተዳፈነ የመሰለውን የጸረ ስደተኞች ርዕዮታቸውን ዳግም ማስተጋባት ጀመሩት። ባለፈው ወር ዋሽንግተን ዲሲ ውስጥ በተከፈተ የተኩስ ልውውጥ አንድ የብሔራዊ ዘብ መገደሉንና ሌላ አንድ ደግሞ ክፉኛ መቁሰሉን ተከትሎ ነው። ተኩሱን እንደከፈተ የሚታመነው አፍጋኒስታናዊ ራህማኑላህ ላንዋል በካቡል ከሲአኤ ጋር ይሰራ የነበርና የአሜሪካ ወታደሮች ከአፍጋኒስታን በሰላም እንዲወጡ በማድረግ አስተዋጽኦ ያበረከተ ነው። ለግድያው እስካሁን የቀረበ ምክንያት ባይኖርም ለትራምፕ የቁጣ በትር ጥሩ ሰበብ ሆኗቸዋል። ትራምፕ በብሔራዊ ዘቦቹ ላይ የተፈጸመውን ግድያ ተከትሎ ከሶስተኛ ዓለም የሚመጡ ስደተኞችን አሜሪካ እንዳትቀበል ውሳኔ ከማሳለፍ ባሻገር አሜሪካ ውስጥ ቋሚ የመኖሪያ ፍቃድ የተሰጣቸው 19 ሀገራት ስደተኞችም ጉዳያቸው እንዳዲስ እንዲታይ ያዘዋል። ትእዛዛቸው ግን ሶማሌዎቹ ላይ የጠነከረ ይመስላል። ትራምፕን መጤጠል በማለት የሚነቅፉት የኮንግረስ አባሏ ኤልሃን የፕሬዚደንቱ ውሳኔ ህገ መንግስታዊም ሆነ ህጋዊ መሰረት የለውም በማለት ይሟገታሉ። ትራምፕ በምላሹ ማን ላይ ቆመሽ ማንን ታሚ ያለሽ አይነት የስድብ ማአት አውርደውባቸዋል። በኤርፎርስ ዋን አውሮፕላናቸው ላይ በሰጡት መግለጫም ይህን ነበር ያሉት። ከየትም መጥተው ሀገራችን ላይ ይሄ ይደረግ፣ ይህ አይደረግ የሚሉ ሰዎችን አንፈልገም። ስለ ህገ መንግስታችን ደጋግማ የምታወራው ሴት ወንድሟን አግብታ ሀገራችን ስለ ምግባቷ ይጠረጠራል። ጭምጭምታው እውነት ከሆነ የማጭበርበር ወንጀል ነው። ከኮንግረሱ አባረን ወደ ሀገሯ እንመልሳታለን። በእርግጥ ሴትዮዋ በ11 ዓመት የትዳር ቆይታቸው አራት ጊዜ አግብተው ሶስት ጊዜ ፈትተዋል። ይህ ወንድማቸውን የማግባታቸው ወሬም በ2009 በሶማሊያ አሜሪካውያን የኢንተርኔት ፎረም ላይ ወጥቶ ነበር። ኤልሃን በወቅቱ አህመድ ኤልሚ የተባለ ሰው ስለ ማግባታቸው የጋብቻ ምስክር ወረቀታቸው አረጋግጧል። ኤልሚ የእንግሊዝ ዜግነት ያላቸው የዳኮታ ዩኒቨርሲቲ ተማሪ ነበሩ። ስለ ጥንዶቹ በቅጡ የሚታወቅ ነገር የለም፣ ወዲያው ተፋተዋልና። ከዚያም ኤልሃን ሌላ አግብተው ከአዲሱ ባላቸው አንድ ልጅ ወለዱ። የመጀመሪያ የተባሉት ላቸውም አጎት ሆንኩ በማለት በኢንስታግራም ገጻቸው ላይ ደስታቸውን ገለጹ። ይህም ኤልሃን እህታቸውን እንደሆኑ ያመላክታል። ለዚህም ነው ጋብቻውን ያልተለመደ የሚያደርገው። ሆኖም ሰውየው በትክክል የኤልሃን ወንድም ለመሆናቸው የልደት ሰርቲፊኬትና የስደተኛነት ማረጋገጫን ጨምሮ አስተማማኝ ሕጋዊ ሰነድ ማግኘት አልተቻለም። በሌላ በኩል ኢትዮጵያን ጨምሮ ከሀገር ለመውጣት ሲባል ከወንድምና ከቅርብ የስጋ ዘመድ ጋር የሀሰት ጋብቻ ብቻ ሲፈጸም ይታያል። የኤልሃን ጉዳይ ከዚህ ጋር እያያዝ አያያዝ የሚ የሚታወቅ ነገር የለም። ትራምፕ ግን ኤልሃንንና የሶማሌ ማህበረሰብን በጥላቻ ከመፈረጅ በንቀት ከማጣጣል አልተመለሱም። ሶማሊያ እንደ ሀገር የሚያስጠራ ምንም ነገር የሌላት ቅርጽ አልባ ናት። ህዝቦቿ እርስ በርሳቸው የሚገዳደሉባት የደመደው፣ እንደ ኤላን ኦመር አይነቷ ደግሞ በእርግጥ እኔ እንኳን ብዛማ ላውቃትም፣ ለአመታት ህገ መንግስታችን ላይ ስሞተኛ ሆና የቆየች ነች። ህገ መንግስታችን እንደ በደላት አሜሪካ መጥፎና ሁሉን ጠላ አገር እንደሆነች ስትከስን የምትውለው እኔ ከአስቸጋሪነቷ ውጭ ብቃት አላት ብያላምን። ሶማሌዎች በየአመቱ በቢሊየን የሚቆጠር ገንዘብ ቅርጥፍ አድርገው ይበላሉ። ልብ በሉ፣ በቢሊየን የሚቆጠር ገንዘብ ጠብ የምት የምትል አስተዋጽኦ ግን የላቸው። አናም የልብህን ንገረኝ ካላችሁን ሶማሌዎች እዚህ ሀገር እንዲኖሩ አልፈልግም። አንዳንድ ሰዎች ይህን ንግግር ናንጠልጥለው በፖለቲካ አይን ስህተት ነው ለማለት ይቀጣቸዋል። እኔ ግን ጉዳይ አይሰጠኝም። ኤልሃን ትራምፕ ስለ ሰነዘሩት የከፋ ዘለፋ ልክ ያለፈው ወቀሳና ግልጽ ጥላቻ ስሜታቸውን እንዲያጋሩ ጋዜጠኞች ጠይቀዋቸው ነበር። ፕሬዝዳንቱ እጅግ ትምክተኛ ጥቁሮችን የማይወዱ ዘረኛና ኢስላም ጠል ናቸው የአፍሪካ ሀገራትን የሚዘልፉ መሆናቸውን ለምናውቀው ለኛ አስተያየታቸው እምብዛም አይገረመኝም። ነገር ግን ተአምር የሆነብኝ ይህን ያህል እኔና የሶማሌ ማህበረሰብ ላይ ምን እንዳጣብቃቸው ነው በሚኔሶታ የሚገኙት በርካታ ቁጥር ያላቸው ሶማሌዎች ለረጅም ጊዜ የትራምፕ ቀዳሚ ጉዳይ ሆነው ቆይተዋል። በመጀመሪያ የፕሬዝዳንትነት ዘመናቸው ለምሳሌ ከሰሜን ኮሪያና ቬኔዙዌላ በተጨማሪ በዋናነት ከአምስት ኢስላማዊ ሀገራት ስደተኞችን ላለመቀበል ውሳኔ ሲያሳልፉ አንዷ ሶማሊያ ነበረች። በአሜሪካ ምድር የሶማሌዎች መከሰት ሸክም እንጂ ትርፍ አይደለም እስከ ማለት ይደርሳሉ ትራምፕ። ቆሻሾችን አቅፈን መያዛችንን እስከ ቀጠልን ድረስ ሀገራችንን ወዳልተገባ አቅጣጫ እንዘወራታለን። ኢልሃን ኦማር ቆሻሻ ናት፣ ጓደኞቿም እንደዚያው። እኒህ ሰዎች ይችን ሀገር ታላቅና ድርጋት የሚል አስተሳሰብ ፈጽሞ የላቸው። ስራ አያውቁም። የሚያውቁት ነገር ቢኖር ስሞታ ብቻ ነው። የመጡት እኮ ከገሃነም፣ ግን እዚህ እኮ ሆኖ ያማርራሉ፣ ስሞታ ያሰማሉ። እዚች ሀገር እንዲቆዩ እኔ ጨርሶ አልፈልግም። በቃ ወደ መጡበት ይመለሱ። ሶማሌዎች ወደ ሀገራቸው ይመለሱ የሚለው የትራምፕ አቋም ብዙዎችን አስተ ተዛዝሟል አገራቸውን የአገር ቅርጽ እንድታጣ ያደረጓት አሜሪካኖች መሆናቸውን እያወቁ ሚኔሶታ በሚገኙት ሶማሌዎች ላይ የጅምላ አሰሳና አፈሳ ማድረጋቸው አንድ ነገር ያስታበቀ ይመስላል። አሜሪካ በሰው ሀገር እንደ ሰርግ ቤት የወጥ ጭልፋ ያሰኛትን መጭለፍ ለእሷ መለኮት አይሰልጣን ነው። አፍሪካውያኑ ደግሞ አሚን ብለው ሊቀበሉት ግድ የሚላቸው ፍርጃ የአፍሪካ ጉዳዮች ተንታኝና ፖለቲካ ሳይንቲስት ዶክተር ዴቪድ ማሳንጋን ፈርስት ፖስት አፍሪካ ቴሌቪዥን አናግሯቸው ነበር። በተለይ ከብሔራዊ ዘቦቹ ግድያና ጥቃት ጋር ምንም አይነት ግንኙነት የሌላቸው ሶማሌዎችን ለማሸማቀቅ የሄዱበትን ርቀት የአሜሪካ ብልሹ የውጭ ፖሊሲ ውጤት ሲሉ ነበረ ዶክተሩ የተቹት። ሶማሊያን በመውረር ለዚህ የዳረጋቻት አሜሪካ ታሪክን እናስታውስ። በ1985 የአሜሪካ ወታደሮችን ወደ ሶማሊያ ሞቃዲሾ የላኩት ማን ነበሩ? ሪፐብሊካኑ ጆርጅ ቡሽ። በአፍሪካ ቀንድ ለተፈጠረው ችግር ቀውስ ጠማቂዋ አሜሪካ ናት። አሁን ደግሞ ሌላው ሪፐብሊካን ዶናልድ ትራምፕ ሶማሌዎችን ወደ መጣችሁበት ተመለሱ በማለት ወደ አበላሿት ሀገር እንዲሄዱ ይዝታሉ። አሜሪካ ሶማሊያን በ1985 ስትረግጥ ጦርነት አልነበረም። ዘለው ገቡ፣ በሶማሌ ታጣቂዎች ዋጋቸውን አገኙ። ግን ሶማሊያን በማያባራ ሽብር ውስጥ እንድትቀጥል ምክትል አድርገዋል። የአሁኑ የትራምፕ ድርጊት ያኔ የደረሰባቸውን ሞትና ሽንፈት ለመበቀል የሚያደርጉት መንፈራገጥ ይመስላል። ኤላህን በበኩላቸው ሶማሌዎች የሚዘባበቱባቸው ሳይሆን የሚመኩባቸው ዜጎች መሆናቸውን ያመላከቱት እንዲህ በማለት ነበር። የሶማሌ ማህበረሰብ እጅግ ታታሪና ጠንካራ ነው። ዛቻ ሊሰነዘርብንም ሆነ ማሳበቢያ ልንደረግ አይገባም። አይዟችሁ የሚሉ ድጋፎችን ከበርካታ የሚኒሶታ የሚኔሶታ ጎረቤቶቻችን እያገኘን ነው። ስለዚህ ማህበረሰባችን ላይ ችግር ይፈጠራል ብዬ አላምንም። ችግሩ ግን አፍጥጦ መጥቶ የበርካቶችን በር እያንኳኳ ነው። ትራምፕም ስድብ መሰል ወቀሳቸውን ይቀጥላሉ። ህገ መንግስቱ መብት አጎናጽፎኛል ትላለች። አገርሽ ግቢና ስለ ራሴሽ ህገ መንግስት ተናገር። ስታደርግ የነበረው ሁሉ ይህን አገር ማማረር ብቻ ነው። ማማረር ማማረር ማማረር። አሜሪካ ውስጥ ባትኖር ዛሬ በጥሩ ሁኔታ ላይ ባልተገኘች ምናልባትም ህይወቷን ባጣች ነበር። ብዙዎች እንደሚሉት ሶማሊያ በምድር ላይ ካሉ መጥፎ አገሮች ቀዳሚዋ ናት። በእርግጥ መጥፎ ትሆን አትሆን እኔ እዚያች ሀገር ሂጄ አላውቅምና መሄድም አልፈልግም። ሶማሌዎች ሚኒሶታ ላይ የሰሩት ግፍ ግን የሚታመን አይደለም። በኮንግረሱ ጨርሶ ሊወከሉ አይገባል ነበር። እነሱ ማለት ከሀገራችን ፍላጎት በተቃራኒው የቆሙ ናቸው። በትራምፕና በሶማሌ ማህበረሰብ መካከል ያለውን ውጥረት ያባባሰው ሌላው ጉዳይ አሸባሪዎችን በገንዘብ ይደግፋሉ የሚለው ጭምጭምታ በሚዲያ ከወጣ በኋላ ነው። ለመጀመሪያ ጊዜ ችግሮች የተስተዋሉት በተባበሩት መንግስታት የሚደገፈውንና በወቅቱ ያልጠነከረውን የሶማሊያ መንግስት ለማገዝ የኢትዮጵያ ወታደሮች ወደ ስፍራው መግባታቸው በበርካቶቹ ሶማሌዎች ዘንድ በውጭ ሀገራት የተደረገ ወረራ ተደርጎ መታየቱን ተከትሎ ነው። በዚህም ሀያ ወጣት ሶማሌዎች ለተዋጊነት ተመልምለው ከአሜሪካ ወደ ሶማሊያ እስከ ማቅናት የደረሱበት አጋጣሚ ተፈጥሯል። ባለፈው መስከረምም አንድ የ23 ዓመት ወጣት መሰረታቸውን ውጭ ላደረጉ አሸባሪ ቡድኖች የቁሳቁስ ድጋፍ አድርጓል በሚል መከሰሱም የተጫረውን እሳት አቀጣጥሎታል። ከግብር ከፋዮች የሚሰበሰበው ገንዘብ ሶማሊያ ለሚገኘው አልሻባብ ድጋፍ ውሏል የሚል ጥርጣሬ ያደረበት የአሜሪካ መንግስት በቅርቡ ምርመራ ጀምሯል። በዘመነ ባይደን በሚኔሶታ የሚኖሩ ሶማሊያዎች ገንዘብ እያዋጡ ላልሻባብ ሲልኩ እንደነበር የምርመራ ሪፖርቶች ያመላል ክታሉ የወጋ አጥባቂዎቹ ልሳን እንደሆነ የሚነገርለት ሲቲ ጆርናል የግብር ከፋዮቹ ገንዘብ አሜሪካ በአሸባሪነት ለፈረጀችውና የሶማሌን ገጠራማ አካባቢዎች በስፋት ተቆጣጥሮ ሞቃዲሾን በእጁ ለማስገባት እየታተረ መሆኑ ለሚነገርለት የአልቃይዳ ክንፍ አልሸባብ በቀጥታ እየተሸጋገረ መሆኑን ይፋ አድርጓል። ወትሮም ሶማሌዎቹን በክፉ አይን ለሚያዩት ትራምፕ ይህ ጥሩ አጋጣሚ ሆናላቸው። እናም ታማኝ ባለስልጣኖቻቸው ጭምር እሳት ጎርሰው እሳት ለብሰው በሶማሌዎቹ ላይ ጣታቸውን ቀሰሩ። ፒቢሲ ኒውስ በበኩሉ በእርግጥም የታታሪዎቹ ሰራተኞች ግብር ለአልሸባብ ፈሰስ ስለመደረጉ እየመረመረ መሆኑን የግምጃ ቤት ኃላፊውን ስኮት ቤሴንትን ጠቅሶ ዘግቧል። እንደ ፒቢሲ ኒውስ ምርመራ ለማድረግ የሚያስችል ፍንጭም ተገኝቷል ያልተፋቷቸው ትራምፕ ከዚህ በተጨማሪ ከኮቪድ ጋር በተያያዘ የገንዘብ ምዝበራ ፈጽመዋል ያሏቸውን የሶማሌ ስደተኞች በይፋ ተችተዋል። በገንዘብ ምዝበራው ላይ ተሳትፈዋል የተባሉ በርካቶችም ክስ ተመስርቶባቸዋል ሰባት የሚሆኑት ደግሞ ዘብጥያ ተወርውረዋል። ተስፋዎቻችንን እንመግብ በሚል ፕሮጀክት ስም ከ250 ሚሊዮን ዶላር በላይ ለግለሰቦች ጥቅም ውሏል የሚል ነበር ክሱ። አቃቢያን ህግ ግን የተመዘበረውን የብር መጠን ወደ 300 ሚሊዮን ዶላር አሳድገውታል። በጥርጣሬ የተያዙ ሰዎች ቁጥርም ወደ 78 አሻግቧል። ገንዘቡ ቀጣዩ የሚኒሶታ ከንቲባ ለመሆን ፍላጎት ባላቸው ፖለቲከኛው ኦማር ፋቴህ እና ኤልሃን አዛዥን አዛዥነት ባክኗል እየተባለ ነው ከየካቲት 2012 እስካሁን ድረስ ኮንግረስ ባልደረባ ኤልሃን ለሶስት የምርጫ ዘመቻ ከሶስት ተጠርጣሪዎች የገንዘብ ድጋፍ ማግኘታቸው ይነገራል። አብዛኛው የገንዘብ ድጋፍም ከሳፋሪ ሬስቶራንት የተበረከተ ነው። ኤልሃን ገንዘቡን ለህፃናት ምግብ አውየዋለሁ በማለት ንጽሕናቸውን ለማወጅ ይሞክራሉ። በተቃራኒ የቆሙባቸው ደግሞ እንኳንስ ምግብ የምግብ ርዝራዥ አለመኖሩን በማንሳት ይሞግቷቸዋል። በህዝብ ስም የተገኘን ገንዘብ ላልተገባ ጥቅም አውሏል ተብለው ከተጠረጠሩት አንደኛዋ መክፊራ ሁሴን የአንድ ጉዞ ትኬት ቆርጠው ወደ ኢትዮጵያ መሻገር በሙከራ ላይ ሳሉ በፖሊስ ቁጥጥር ስር ስለመዋላቸውም ተዘግበዋል። በዘመነ ኮቪድ ለህጻናት ምገባ ተብሎ የወጣው ገንዘብ ተመዝብሯል ቢባልም ከምዝበራው ጀርባ ዋነኛ ተዋናይ ናቸው የሚባሉ በርካታ አሜሪካዊ ነጮች በዝምታት አልፈው ሶማሌዎቹ ብቻ ተጠያቂ መሆናቸው ግን ያጠያይቃል። የትራምፕን የጅምላ ፍሳና እስራት የሚኒያፖሊስ አመራሮች ተቃውመውታል። የከተማ ፖሊስም በስራትና ፈሳው ላይ ተባባሪ እንደማይሆን መግለጫ ሰጥቷል። የሚኒያፖሊስ ከንቲባ ጃኮብ ፍሬ የ የትራምፕ እቅድ በሶማሌ ማህበረሰብ ላይ ያስከትለውን ስጋት ጠቁመው ሶማሌዎች ዋጋ የሚሰጣቸው በከተማ አስተዳደር ተቀባይነት ያላቸውና ማንኛውም ጥበቃ የሚደረግላቸው መሆናቸውን አረጋግጠዋል። የሚኒያፖሊስ የጸጥታ ሰዎች ከትራምፕ ጋር አንተባበርም ማለታቸውም ሆነ የከንቲባው ያይዟችሁ መልእክት ግን ሶማሌዎቹን ካፈሳም ከስራትም አልታደጋቸውም። የሶማሊያ ጠቅላይ ሚኒስትር ሐምዛ አብዲ ባሬ የትራምፕን ውሳኔ አስመልክተው በሰጡት መግለጫ ትራምፕ ሶማሊያን ብቻ አይደለም፣ ያዋረዱት ናይጄሪያንና ደቡብ አፍሪካን ጨምሮ ስለ በርካታ ሀገራት መጥፎ አስተያየቶችን ይሰጣሉ። አንዳንዴ አቅልለህ የምታልፋቸው ነገሮች አሉ። ይህን ነገር ጉዳይ ብሎ ከመያዝ በላይ ንቆ ማለፉ ይከብዳል ማለታቸውን ቢቢሲ ዘግቧል። ለአፍሪካ የሚሰማቸውን ጥላቻ ያረጋገጡበት፣ ለአፍሪካውያን ያላቸውን ንቀት ያሳዩበት ነው የሚሉ ወገኖች ትራምፕን ከጀፈርሰን ዴቪስ ጋር እስከ ማመሳሰል ይደርሳሉ። እናም ጀፈርሰናዊውን የትራምፕ አስተሳሰብ የሚደፍቅ አብርሃም ሊንከናዊ አቋም ያለው ሰው መኝታቸው አልቀረም። ጥቁሮች የነጮች ንብረት ሆኖ በባርነት መዝለቅ አለባቸው ያሉት የኮንፌዴራሊስቶች መሪ ጄፈርሰን ዴቪስ፣ የለም ጥቁሮች እንደ ሰው ተቆጥረው የሰውነት መብታቸው ሊረጋገጥ ይገባል ባሉት የዩኒየኒስቱ አስተባባሪ አብርሃም ሊንከን አይቀጡ ቅጣት የቀመሱት የዛሬ 160 ዓመት ነበር። ትራምፕ መጤ የጠል መሆናቸው ተደጋግሞ ይነገራል። እሳቸውም ስሜታቸውን ለመደበቅ ሲሞክሩ አይስተዋሉም። የመጀመሪያውም ሆኖ አሁን አብረዋቸው የሚኖሩት የትዳር አጋራቸው ከምስራቅ አውሮፓ ተሰደው የመጡ መሆናቸውን ለሚያስተውል ግን የሰውየው የጥላቻ ምንጭ ከየት ነው ቢል አይፈረድበትም። የመጀመሪያዋ ሜላኒያ ትራምፕ ኖቮ ሜስቶ የተወለዱ ስሎቬኒያዊ ናቸው። አሁን አብሯቸው የሚኖሩት ኢቫና ሜሪ ትራምፕ ደግሞ ወልደታቸው ዝሊን ውስጥ የሆነ ቸካዊ። እናታቸው ሜሪያን ማክሌዮድ ትራምፕም ቢሆኑ ስኮትላንድ ውስጥ በምትገኘው አነስተኛ መንደር ቶንግ አካባቢ ተወልደው እዚያው ካደጉ በኋላ ነው ወደ አሜሪካ ያቀኑት። ቀደምት መሰረት ከታየም አሜሪካ የሬድ ኢንዲያንስ እንጂ የሌሎች አይደለችም የሚል መ ከራከሪ ያስነሳል። ይህን እውነት ጠንቅቀው የሚያውቁት ትራምፕ ግን በአንጻሩ ስደተኞች የአሜሪካንን ሀብት አደረቁት የሚል ስሞታ ሲያስተጋቡ ይሰማሉ። አሜሪካን ከየአገሩ በሰበሰበቻቸው ስደተኞች የተጎናጸፈች እውቀትና ያፈራችው ሀብትስ ከሶማሊያ እስከ አፍጋኒስታን፣ ከኢራቅ እስከ ፓኪስታን ሰንደቋን አንግበው ደማቸውን ያፈሰሱላት ሕይወታቸውን የገበሩላት ጥቁሮችና ቀዮች ዋጋቸው ስንት ነው? ዛሬ በሶማሌዎች ላይ የተጀመረው ፍትህ አልባ ውሳኔ በሌሎች የአፍሪካ እና የላቲን አሜሪካ፣ የእስያ እና የመካከለኛው ምስራቅ አገራት ዜጎች ላይ ላለመደገሙ ምን ዋስትና አለ? በርካቶችን ስጋት ላይ የጣለ አሁናዊ ጥያቄ። በ2014 የሚኔሶታ ንግድ ምክር ቤት ያወጣው ሪፖርት በአሜሪካ ከሚገኙ ስደተኞች ውስጥ ሶማሌዎች በከፍተኛ ደረጃ ስራ አጦችና ድህነት ውስጥ የሚገኙ ስለመሆናቸው ገልጾ ነበር። ሪፖርቱ ብዙዎቹ አሜሪካ ሲመጡ የትምህርት ደረጃቸው ዝቅተኛ የስራ ተሳትፏቸው አነስተኛ በመሆኑ ላለፉት ሀያ አመታት በድህነት ማቀዋል። ይህ ልማት ግን ቀስ በቀስ መሻሻል እያሳየ ነው ይላል። እንደ አመታዊው የህዝብ ቆጠራ ቢሮና የአሜሪካ ማህበረሰብ ዳሰሳ መረጃ በ2017 ዓ ም 260 ሺህ የሚገመቱ የሶማሊያ ተፈናቃዮች አሜሪካ ውስጥ ይኖራሉ። በርካቶቹ መሰረታቸውን ያደረጉት ደግሞ በሚኒያፖሊስ ውስጥ ሲሆን 84 ሺህ እንደሚደርሱ ይገመታል። በስደት አሜሪካን ይግቡ እንጂ በርካቶቹ አሜሪካዊ ዜግነት አግኝተዋል። ብዙ የሚባሉትም እዚያው አሜሪካ የተወለዱ ናቸው። ታርጌት ኢትዮጵያን ላይክ እና ሰብስክራይብ በማድረግ አግዞን። ምክራችሁ ያቃናናል፣ አስተያየታችሁ ያበጀናል። በስልክ ቁጥራችን 071469497 ደውሎልን በኢሜይል አድራሻችን ታርጌት ጋላን አት ጂሜይል ዳት ኮም ላይ ጻፎልን።